በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። በየአመቱ መጋቢት አምስት ቀን አመታዊ ረፍታቸው የሚከበርላቸው ለጻድቁ አቡነ ገብረ መንፈስ ቅዱስ አመታዊ ክብረ በዓል ዋይዜማ እንኳን አደረሰን አደረሳችሁ። ሰላም እግዚአብሔር ከሁላችን ጋር ይሁን። ይህ ገብረ መስቀል ሚዲያ ነው። በዚህ ሚዲያ የጻድቁ አባታችን ርዕሰ ባሕታዊ የሆኑት ገብረ መንፈስ ቅዱስን ታሪክ በተመለከተ አጠር መጠን ያለ መልእክት እንሰማለን። የጅማሬም የፍጻሜም ባለቤት እግዚአብሔር ሁላችንም እንዲያስተምረን የዚያር አምላካችን መልካም ፈቃዱ ይሆንልን። መዝሙር 69 ቁጥር 31 ላይ ይምፅው ተናብልት እምግብፅ፣ አማላጆች ከግብፅ ይመጣሉ አማላጆች፣ አስታራቂዎች፣ አዛኞች፣ ሮሮዎች፣ የሚያስታርቁ ብፁዓን ናቸው የተባሉ አማላጆች ከግብጽ ወደ ኢትዮጵያ ይመጣሉ። ኢትዮጵያ ታበጽሕ እደዊሃ ኀበ እግዚአብሔር። እግዚአብሔር አዎ ልመናዋን የሚሰማት ሀገር። ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች። ሀገር እጅ የለውም። የኢትዮጵያ ህዝቦች ከልሂቅ እስከ ደቂቅ ልመናቸውን ወደ እግዚአብሔር ያቀርባሉ። መንፈሳዊ ምግብ ቃለ እግዚአብሔር፣ ስጋዊ መግቦት በዝናብ አብቅሎ በፀሐይ አብስሎ እግዚአብሔር እንዲመግባቸው የኢትዮጵያ ህዝቦች አይናቸውን ወደ አምላካቸው ይሰቅላሉ፣ እጃቸውን ወደ እግዚአብሔር ይዘረጋሉ፣ ምስጋናቸውን ወደ እግዚአብሔር ያቀርባሉ ማለት ነው። በሌላ መልኩ ሶፎንያስ ሶስት አስር ላይ ከኢትዮጵያ ወንዞች ማዶ የሚማልዱልኝ ያገኘው ይላል ሶፎንያስ ነቢዩ ከደቂቀ ነቢያት ከአስራ ሁለቱ አንዱ የሆነ ከኢትዮጵያ ወንዞች የሚማልዱልኝ አገኘው ይላል የሚያስታርቁ የሚከባበሩ የሚያዝኑ አገኘሁኝ ይላል በእውነት ዛሬ ይናጠነዋልና የትናንቱ ዘመን እግዚአብሔር እንዲመልስልን የአምላካችን እግዚአብሔር መልካም ፈቃዱ ይሁንልን አበይተ ነቢያትን ደቂቀ ነቢያትን ብሉይ ኪዳንና አዲስ ኪዳንን ስንዳስሰው ለኢትዮጵያ አይደለም ኢትዮጵያ ላይ የተወለዱ ከባህር ማዶ ያሉ እንደሚማልዱላትና እንደሚወዷት ምስጋናዋን የቻሉት መጥተው ያልቻሉት በመስኮቱ ነው እንደሚከታተሏት አበይት ነቢያትና ደቂቀ ነቢያት ብሉይ ኪዳንና አዲስ ኪዳን ሊቃውንትና መነኮሳት መጻሕፍት ይጋሩታል ማለት ነው ይህንን ነው ከኢትዮጵያ ወንዞች ማዶ የሚማልዱልኝ የሚያስታርቁልኝ የሚያዝኑ ለህዝቦች የሚል ቃለ እግዚአብሔር ተጽፎ እናገኛለን በሌላ መልኩ እዚሁ ናሆም የተባለ ከደቂቀ ነቢያት አንዱ የሆነ ስለ ኢትዮጵያ እና ስለ ነነዌ ጥሩ አድርጎ ተናግሯል። ይሄ ነብይ ማለት ነው ጠጣር ነብይ ነው፣ ከደቂቀ ነቢያት ተናጋሪ ነብይ ነው። ምን አለ? ኢትዮጵያና ግብፅ የማይቆጠር ኃይሏ ነበሩ ይላል። የማይቆጠር ኃይሏ ነበሩ። ኢትዮጵያና ግብፅ የማይቆጠር ኃይሏ ለሃይማኖት አዎ ኢትዮጵያና ግብፅ መውነት የዛሬውን ነው ያርገውና፣ ኢትዮጵያና ግብፅ በመጽሐፍ ቅዱስ አሜሪካ፣ ፈረንሳይ፣ ቻይና የሚል ነገር የለም። ኢትዮጵያና ግብፅን ነው። ኢትዮጵያ አርባ አራት ጊዜ ግብፅ ደግሞ ከዚያ በላይ ማለት ነው። አዎ ስለ ኢትዮጵያ መጽሐፍ ቅዱስ ይናገራል። ሌሎቹ በነዳጃቸው፣ በዶላራቸው፣ በሀብታቸው፣ በስልጣናቸው፣ በቴክኖሎጂ የስማቸው ይጠራ እንጂ በታላቁ መጽሐፍ በመጽሐፍ ቅዱስ ግን ኢትዮጵያ የሚል አንድ ሃያል ሀገር የለም። ወርና ምስጋና አምልኮትና ውዳሴ ለአምላካችን ለእግዚአብሔር ይሁን። ከሀገራት መርጦ ኢትዮጵያን፣ ከሀገራት መርጦ ግብፅን በታላቁ በቅዱሱ መጽሐፍ ላይ ስማቸው እንዲገን ያደረገ አምላክ ማለት ነው። አዎ ምናልባት በወርቅ ምናልባት በዶላር ምናልባት በነዳጅ ላንበለጽግ እንችላለን። ነገር ግን በአምልኮት እግዚአብሔር ኢትዮጵያ ሀገር እግዚአብሔር ተብላ የተቀመጠላት ቅድስት ሀገርነትና የትናንት የትናንተ ልልናዋን እግዚአብሔር አምላክ እንዲመልስልን መልካም ፈቃዱ ይሆንልን በዚህ ኢሳይያስ 25 ላይ ደግሞ እንዲህ የሚል ነገር ተጽፎ እናገኛለን። ምን ይላል? ከተስፋቸው ከኢትዮጵያ የሚገርም ነው። ከተስፋቸው ኢትዮጵያ ለካም ለሰዎች የሃይማኖት ተስፋ ናት። የአምልኮት ተስፋ ናት። የመስቀሉ ተስፋ ናት። የታቦተ ጽዮን ተስፋ ናት። ከተስፋቸው ከኢትዮጵያ ከትምክታቸው ደግሞ ከግብፅ የተነሳ ይፈራሉ ያፍሩማል፣ ይላል ጠላቶቻችን። እግዚአብሔር ያሳፍርልን ወደ ኢትዮጵያ እጃቸውን የሚሰነዝሩትን እግዚአብሔር ደግሞ አዎ በእውነት እንዲፈሩ ያድርግልን። ይታፈሩ ክሏሙን ላይ ጸልው አለ። ጽዮን ይላል ኢትዮጵያን የሚጠሉ ይፈሩ። ኢትዮጵያን በእውነት ወደ ትናንት ልልነው እግዚአብሔር አምላክ እንዲመልስልን የአምላካችን እግዚአብሔር መልካም ፈቃድ ይሁንልን። እንደው ኢትዮጵያና ግብፅ መጽሐፍ ቅዱስ በሚለው ደረጃ ላይ ብዙ ጊዜ ስማቸው ተጽፎ ይታያልና፣ እስኪ እንደውን አንድ የሚያደርጋቸውን እና ብሎ የሚያዋህዳቸውን በልሳነ ግዕዝ በቅኔ በሰዋሰው ምንና ምን እንደ ሁለት ነገሮች ብቻ እንመልከት። አባ ጊዮርጊስ ዘጋስጫ የተባለ ሊቅ የሳታቱ ባላባት በኢትዮጵያ ወግብፅ ወሶሪያ በአንጾኪያ ወሮም ይልና ደስራትጊዛ አለዋ። አዎ፣ ማርያም ሰላም በኢትዮጵያና በግብፅ ምስጋና አለ። በኢትዮጵያና በግብፅ ምስጋና አለ። በኢትዮጵያና በግብፅ አምልኮተ እግዚአብሔር አለ። ኢትዮጵያና ግብፅ ለአምልኮተ እግዚአብሔር ከፓትርያርክ እስከ አጻዊ ህወህ ድረስ በአገልግሎት ይገናኛሉ ይላል። አዎ ስለዚህ ኢትዮጵያና ግብጽ የዛሬ ታሪካቸውን ትተን የትናንት ታሪክ ስንመለከት በአምልኮተ እግዚአብሔር ሌብል እኩል ለኩል የሆኑ ሀገሮች እንደሆኑ መጽሐፍ ቅዱስ ይናገራል። እግዚአብሔርን እንደውም በሌላ መልኩ ቅዱስ ያደድ እንዲህ ብሎ ያስቀምጣል። ኢትዮጵያዊ ነው። አሁን ቅዱስ ያደድ ገብረ መንፈስ ቅዱስ ግብፃዊ ናቸው። ቅዱስ ያደድ ደግሞ ኢትዮጵያዊ ነው። ምን ይላል መሰላችሁ፣ ኮኖሞ አበ ለሰባ ግብፅ ወኢትዮጵያ ኮከብሩ ዘሰረፀ ማቅሌስያ ከአቅሌስያ የተገኘው የሚያበራው ኮከብ ገብረመንፈስ ቅዱስ። አዎ ኮከብ ብሩ ዘሰረጽ አማቅሌስያ ቤተ ክርስቲያን ዘን ሰሜያ ቤተ ክርስቲያን ያልናት አቅሌስያ ከአቅሌስያ የተገኘው ብሩ ኮከብ ገብረ መንፈስ ቅዱስ። ኮኖሙ አበ ለሰብአ ግብፅ ወኢትዮጵያ ለኢትዮጵያና ለግብፅ ሰዎች አባቶ ናቸው ይላል። አዎ ቅዱሳን በእውነት አሁንም ለሁለቱ ሀገር አባቱ ነው በእውነት በኋ ለሁሉም በሚበቃ ነገር የሚናተፍን ሀገርና ህዝብ እግዚአብሔር ወደ ነበረበት ልዕልና እንዲመልስ የአምላካችን የእግዚአብሔር መልካም ፈቃዱ ይሁንልን። እርሱ ሁሉም ማድረግ የሚችል አምላክ ስለሆነ ማለት ነው። ስለዚህ ኢትዮጵያና ግብፅ በአባ ጊዮርጊስ ዘጋስጫ ሲታዩ ግብፅና የኢትዮጵያ ምስጋና ለእግዚአብሔር ያቀርባሉ የሚል አይተናል። እንደገና በኢትዮጵያዊ ልቅ በሊቁ ቅዱስ ያሬድ ደግሞ ለኢትዮጵያና ለግብፅ አባት ሆናቸው ይላል። ማን ነው? ገብረ መንፈስ ቅዱስ ማለት ነው። አሁን ገብረ መንፈስ ቅዱስ ለኢትዮጵያና ለግብፅ አባት ከሆነ ቅዱስ ያሬር ሊቁ ደግሞ ለግብፅ አባት ነው ወይ ብለ ይሄ መጠየቅ አያስፈልግም። ምክንያቱም ቃለ እግዚአብሔሩ አይደለም ለግብፅና ለኢትዮጵያ አለምን ያካለለውና የያዘው የቅዱስ ያሬር ዜማ ስለሆነ ማለት ነው። ዜማ ስለሆነ ስለዚህ እነዚህ ቅዱሳን የኢትዮጵያና የግብፅ አባቶች ናቸው ማለት ነው። ገብረ መንፈስ ቅዱስ በአማላጅነት፣ ገብረ መንፈስ ቅዱስ በጸሎት ሊቁ ቅዱስ ያሬር ደግሞ በቃለ እግዚአብሔር ከመላይት ከተማ ኢዮር ራማ ኤረር ይዞት የወረደው ቃለ እግዚአብሔር ለግብፅም ለኢትዮጵያም አምልኮተ እግዚአብሔር ትልቁን ቦታ የያዘ እሱ ስለሆነ፣ ቤተ ክርስቲያን ስትታይ ያለ ቅዱስ ያሬድ አይሆንምና ባዶ ትሆናለችና፣ ና የግብፅን ቤተ ክርስቲያን ብናያት የኢትዮጵያንም ብንመለከት አጠቃላይ የአውሮፓንም ብንመለከተው ቤተ ክርስቲያን ከቅዱስ ያሬድ ጋር፣ ቅዱስ ያሬድ ከቤተ ክርስቲያን ጋር የአንድ ሳንቲም ገጽታ ናቸው። ለምን? ያለ ቅዱስ ያሬድ ዜማ የምትገለገል ቤተ ክርስቲያን ስለሌለች ማለት ነው። ይቀጥልና ምን ይላል? ለኢትዮጵያ ሰዎች ምግባቸውን ሰጥሃቸው ይላል። መዝሙር 74 ቁጥር 14 ላይ ደግሞ መንፈሳዊ ምግብ በቅዱስ ያሬድ፣ አዎ የጸሎት ምግብ በገብረ መንፈስ ቅዱስ እንደገና ደግሞ ስጋዊ መግቦት ደግሞ በዝናብ አብቀለ በፀሐብ ስለ የምትመግብ ለኢትዮጵያ ሰዎች ምግባቸውን ሰጥሃቸው። ለኢትዮጵያ ሰዎች ምግባቸውን ያዘጋጀና የሚሰጥ አምላክ ዛሬ ህዝባችን በስደት ህዝባችን በርሃብ እየተገረፈ ነውና እግዚአብሔር አምላክ የሀገራችንን ልዕልናዋን መልሶ ይሄ መንፈሳዊ መግቦቱንም ስጋዊ መግቦቱንም ለህዝቡ እንዲያቀርብ የአምላካችን የእግዚአብሔር መልካም ፈቃዱ የሆንልን። ገብረ መንፈስ ቅዱስ ይላል። ገብረ መንፈስ ቅዱስ እናቱ አቅሌስያ፣ አባቱ በቤተክርስቲያናችን አስተምህሮ ስሙን ይባላል ማለት ነው። ይህንን ምን ይላል ግርለ ገብረ መንፈስ ቅዱስ ስሞኑ አቅሌስያ ለነበሩ በኒሳ ይላል። ሰላሳ ዓመት በኒሳ ሲኖሩ ሰላሳ ዘመን ሙሉ ልጅ አልነበራቸውም። ስሞንና አቅሌስያ በኒሳ ሲኖሩ ሰላሳ ዘመን ሙሉ ልጅ አልነበራቸውም ይልና፣ ሰላሳ ዓመት ሙሉ ልጅ ለማግኘት ይጸልዩ ብሎም ደግሞ አቅሌስያ ታለቅስ ነበረ ይላል ልጅ ስጠኝ እያለች ትለምነው ነበረ ይላል። ከዕለታት በአንድ ቀን በስለ ስላሴ ሰላሳ ዓመት ከኖሩ በኋላ በስለ ስላሴ ፊት ሰግዳ ተንበርክካ ልጅ ለመነች ይላል። ልጅ ለመነች ስትለምን ከስለ ስላሴ ፊት ሁና ስትለምን ተንበርክካ ስትለምን ስሉስ ቅዱስ ሶበነፉ በውስተከርሳ ተወልደ የምንሆሙ ቀናዬ አናብስት ስሳ በኃይለ አምላኩ ዘይሰሪ አበሳ ትርጉም ስሉስ ቅዱስ በሆዷ እፍ ባሉባት ጊዜ ስሳ አናብስት የሚገዛ በአምላኩ ኃይልም አበሳን የሚያስተሰርይ ሕፃን በማህፀኗ ተገኘ ተጸነሰ ተወለደ ይላል። ክብርና ምስጋና ለመዳን ያለሚላያቸው በስሉስ ቅዱስ ስዕል ተንበርክካ ስተስላ ለምና እግዚአብሔርን ምን አገኘች? ገብረ መንፈስ ቅዱስ የመሰለ ክብሩ ከመላእክት ክብሩ፣ እንሆ አዎ፣ ከቅዱሳን ከፍ ያለ ይልቁንም የባሕታውያን ራስ የተባለ ገብረ መንፈስ ቅዱስን መጋቢት መጋቢት 29 ቀን ፀንሳ፣ ታሳስ 29 ቀን በጌታ ሶስት ሀብታት አሉት ይላሉ ሊቃውንት። ምንድን ነው? በጌታ ቀን ጌታ በተፀነሰበት ቀን መጋቢት 29 ቀን ተፀነሰ አንደኛ ነው። ጌታ በተወለደበት ቀን ታሳስ 29 ቀን ተወለደ ነው። ሶስተኛው የጌታ ቤተሰቦች የተሰቦች 12 ሐዋርያት፣ 36ቱ ቅዱሳት አንስት፣ 72 አርዲት፣ 120 ቤተሰብ ነው። ገብረ መንፈስ ቅዱስ ደግሞ ነበረ በገዳም ወበአታትን ዘይት የዘዝ ሁለቱ ስሳ አናምርት ወስሳ አናምርት ስሳ አናምርት ቤተሰቡ ናቸው። መቶ 20 ስለዚህ እነዚህ ሶስት ነገሮች ክርስቶስን አስመስለውታል ይላል። መጋቢት 29 ቀን ተጸነሰ፣ ታሳሳ 29 ቀን ተወለደ፣ 60 አና ብርትና 60 አና አምስት መቶ 20 ቤተሰብ አለው ይላል። በዚህ ገብረ መንፈስ ቅዱስ አምላኩን መስሏል ይላል። ክብርና ምስጋና ለመድኃኔ ዓለም ይሁን። ታሳሳ 29 ቀን ተወለደ። እሚገርመው ነገር እንደተወለደ እናቱ ከሰለስላሴ ፊት ተንበርክካ ለምና ስላገኘችው ስላሴም ስለሰጧት ወዲያውኑ እንደተወለደ ገብረ መንፈስ ቅዱስ ለስላሴ ስብሃት ለአብ ስብሃት ለወልድ ስብሃት ለመንፈስ ቅዱስ ብሎ ምስጋና አቅርቧል ይላል። እኔም እናንተም ስለተደረገልን ነገር ወደ እግዚአብሔር ምስጋና እንድናቀርብ የአምላካችን የእግዚአብሔር መልካም ፈቃድ ይሁንልን። ቀጠለና ሶስት ዓመት ሲሞላው ቅዱስ ገብርኤል አዎ አበው የሚባሉ አባቶች ባሉበት ነጥቆ ወሰደና ይላል ወስዶ ከአዳም ጀምሮ አበው ቅዱሳን ባርከውታል ይላል። ከአዳም ጀምሮ ያሉ አበው ቅዱሳን እና አብርሃም እና ይስሐቅ እና ያዕቆብ፣ እነዚህ ሁሉ ገብረ መንፈስ ቅዱስን አንተ ትልቅ ሰው ነህ፣ ለኢትዮጵያና ለግብፅ አማላጅ ነህ እያሉ ባርከውታል ይላል። ለካም የአባት በረከት ትልቅ ነገር ነው። እናንተ የመላይት በረከት ትልቅ ነገር ነው። የእግዚአብሔር ስጦታ ትልቅ ነገር ነው። ባረኩት ይላል። ከዚህ በኋላ ወደ ባሕታውያን ወደሚኖሩበት ወደ ገዳም ወሰደና ቅዱስ ገብርኤል ከባህታውያን ጋር ጨመረው ይልና፣ እንደውም ይላል ዘመደ ብርሃን ለሚባል አበምኔት እንዲያስተምረው እንዲያሳድገው ከዚያም ዲቁና ከዚያም ቅስና እንዲቀበል አደረገው። እርሱም አዎ በትምህርቱ የበረታና የጠነከረ ሆኖ ተማረ። ለሰላሳ ዘመን በግብጽ ላይ እየተዘዋወረ እየጸለየ ግብጻውያንን ከእግዚአብሔር ጋር እያማለደ የግብጽ ሕዝብን ከእግዚአብሔር ጋር እያገናኘ ግብጽ በአምልኮተ እግዚአብሔር እንድትበረታ ካደረገ በኋላ ይላል ከብዙ ዘመን በኋላ ይላል ጌታችን ተገለጠለት ይላል። እግዚአብሔር አምላክ በቸርነቱ ይገለጥልን፣ በይቅርታ ይገለጥልን፣ በፍቅር ይገለጥልን። ተገለጠለት ይላል ወይዚኒ ሁድ ምድረ ኢትዮጵያ ይላል። አዎ በአስራ አንደኛው ምዕተ ዓመት ወደ ኢትዮጵያ ሄዳለው ይላል ወደ ኢትዮጵያ ወበያሃለው ከዘታወጾሙ ነፍሳት የምታድናቸው የምታማልዳቸው ነፍሳት ከረኀበ ሥጋ ከረኀበ ነፍስ የምትታደጋቸው ነፍሳት ኢትዮጵያ ላይ ያሉና ወደ ኢትዮጵያ እህዳለው ከሶስት መቶ ዘመን በኋላ ይላል። በዚህን ጊዜ ስሳ አና ምስትና ስሳ አና ምርት በግራና ቀይ ሆነውለት ቅዱስ ገብርኤል እየመራ ወደ ቅድስት ሀገረ እግዚአብሔር ኢትዮጵያ ይዞት መጣ ይላል። ኢትዮጵያ ታቦተ ጽዮንን የተቀበለች ሀገር፣ የጌታ ቀይ ክንዶ ያረፈበትን መስቀል ተቀብላ አምባሰል ላይ ያስቀመጠች ሀገር፣ ዘጠኙ ቅዱሳንን ተቀብላ አድዋ ብላ በአድዋን በደብረ ሊባኖስም ያስቀመጠች ቅድስት ሀገር ሀገረ እግዚአብሔር ጻድቁ ገብረ መንፈስ ቅዱስ ከግብፅ መጥተው እነሆ ኢትዮጵያ ገቡ፣ በ11ኛው ምዕተ ዓመት ማለት ነው። በዚህ ዘመን ቅዱስ ላሊበላ አዎ፣ እነሆ በላሊበላ ደብረ ሩሃ አዎ፣ በዚያ በታላቁ ቦታ ላይ ነግሶ በነበረበት ሰዓት መቶ ሀያ አራዊት አራዊት እኮ ናቸው እናንተ፣ መቶ ሀያ አራዊት ናቸው፣ ስሳና አምስት እነዚህን ይዞ የመጣ ጺሙ የረዘመ መልኮ ያማረ የተዋበ ገዳማዊ የባህታውያን ራስ የሆነ ገብረ መንፈስ ቅዱስ ሲመጣ፣ ንጉሱ፣ የዘመኑ ንጉስ ማለት ነው። አዎ የዘመኑ ንጉስ ከመቀመጫው ብድግ አለና ጻድቁን ተቀበለ። ዛሬ መነኩስ የሚቀበል እናገኝ ሆን? አራዊትን አስከትሉ የሚመጣ ባህታዊ ዛሬ በሰዎች ዘንድ ልልና ይኖረ ይሆን? አቀባበል ይኖረ ይሆን? ከባድ ነው፣ ከባድ ነው። ዛሬ ምናልባት እንደ ገብረ መንፈስ ቅዱስ አራዊት አናብስትና አናምስትን ይዘላን መጣ እንችላለን፣ ግን ጸባያችን አራዊት ሆኗል። አኗኗራችን፣ አመለካከታችን፣ አስተሳሰባችን አውሬ ሆኗል። አዎ ሰው የማይጨብጠው፣ ሰው የማያስጠጋ፣ ፖለቲካችን፣ ኑሯችን፣ ቋንቋችን፣ ተራራችን፣ ወንዛችን፣ ሀብታችን፣ ስልጣናችን አውሬ ሆኗል። ማንም የማይጨብጠው፣ ማንም የማይነካው የትናንት አባቶቻችን ቅዱሳን አናብስቱን፣ አናምርቱን ሰው የማይነካቸውን ይዘው ከግብፅ ኢትዮጵያ መጥተዋል። ዛሬ ግን እነዚህ መንካት አይደለም ሰው የራሱ ባህሪ አውሬ ሆኖ አንዱ ወደ አንዱ ለመቅረብና አንዱ ጋር ለመኖር ከባድ ሆኗል ማለት ነው። የእኛ ቅዱሳን የምንላቸው ግን አራዊትን የገዙ አራዊት የሰገዱላቸው አራዊት ቤተሰብ የሆኑላቸው ናቸው። ምናልባት እኛ ስድስት ኪሎ አንበሳ ግቢ ብለን አንበሳ ለማየት ሳንቲም ገብተን ልናይ እንችላለን። ነገር ግን እንደ ቅዱሳን አንበሳዎችን ለማየትና እነሱን አዎ ለመጋለብና የእነሱን ሕይወት ለመኖር ግን ከባድ ነው። ዛሬ የእኛ ኑሮ ራሱ አራዊት ስለሆነብን ማለት ነው። ስለዚህ ምንድን ነው የሚለው ው ጻድቁ ገብረ መንፈስ ቅዱስ ወደ ኢትዮጵያ ሲመጡ ቅዱስ ላሊበላ ተቀበለና ምልታዘዛላቸው ልታዘዛላቸው ነው የሚለው ወደ ሸዋ ውሰደኝ አ አሉት ጻድቁ ጻድቁም ጻድቁ ገብረ መንፈስ ቅዱስን ጻድቁ ንጉሱ ቅዱስ ላሊበላ እየመራ መጀመሪያ ምድረ ከብድ፣ ከዚያ ዝቋላ አመጣና አስገብቷቸው ወደ ደብረ ሮሃ ወደ ቅዱስ ላሊበላ ተመለሰ። ያለልናችን እግዚአብሔር አምላክ ዛሬ የሚመልስልን ይመልስልን ሀገራችን ኢትዮጵያ፣ ቤተ ክርስቲያናችን አዳጋ ላይ ናት እና እግዚአብሔር የትናንቱልልና እንዲመልስልን የአምላካችን የእግዚአብሔር መልካም ፈቃዱ ይሆንልን። በዝቋላ መቶ ዘመን ውሃ ውስጥ ተዘቅዝቀው ጸለዩ። ኢትዮጵያን እግዚአብሔር ማረላቸው አለምን የሚቀር አለ ከወንዙ ወጡ። ወጡና ወደ ምድረ ከብድ ሄዱ። ምድረ ከብድ ላይ ደግሞ እንደገና ሰባት ዓመት ዘግተው ጸለዩ። የሚገርም ነገር ነው። ሰባት ዓመት ሰባት ዓመት ሲጸልዩ ሰይጣን ወፍ ተመስሎ መጡ ዓይናቸውን አወጣ ነው የሚለው። ቅዱስ ገብርኤል ቅዱስ ሚካኤል ምንለው ድንግል ማርያም ብንልም አዎ የቅዱሳን ክብር ቅዱሳን ነው። ዓይኑ ግን በድንግል ማርያም ተመልሶለታል። የጻድቁ ዓይን ማለት ነው። አዎ እንደገና ደግሞ ወደ ዝቋላ ተመለሰ። ከዝቋላ ደግሞ እንደገና ወደ ምድረ ከብድ እየተመላለሰ አዎ ኖረ ይላል። በኋላ ምድረ ከብድ ላይ እንደገና ተዘቅዝቆ የሚገርም ነገር ነው ሲጸልይ በገመድ ታስሮ ነው ማለት ነው። ሲጸልይ ሰይጣን መጣና ገመዱን ቆረጠበት። ሲቆርጥበት ደንጋ ላይ ሂዶ ሊከሰከስ ሲል አዎ የሚገርም ነገር ነው። ቅዱስ ገብርኤል በራሱ እንዲቆም አደረገውና ሰላሳ ዘመን በራሱ ቆሞ በደንጋይ ላይ ማለት ነው። ራሱ ሄደና ደንጋዩ ላይ አረፈ። በራሱ ቆሞ ደንጋይ ላይ ሰላሳ ዘመን የጸለየ ብቸኛ ጻድቅ ነው። መብረቅ የሚታዘዝለት እንደ ቅዱስ ገብርኤል ብቸኛ ጻድቅ ገብረ መንፈስ ቅዱስ። የታላቁ ጻድቅ የገብረ መንፈስ ቅዱስ ልመና በህይወታችን እንዳይለየን የአምላካችን ዚያድ መልካም ፈቃድ ይሁንልን። በዚህ ስራ የሚገርመው ነገር አምስት መቶ ስልሳ ሁለት ዓመት አምስት መቶ ስልሳ ሁለት ዓመት በግብፅ እንግዲህ ሶስት መቶ ነው በእኛ ሁለት መቶ ስልሳ ሁለት ነው። አምስት መቶ ስልሳ ሁለት ዘመን ኢትዮጵያና ግብፅን ያሳረቀ ጻድቅ ባሕታዊ ርዕሰ ባሕታውያን ከዚህ በኋላ እግዚአብሔር አምላክ ለሁሉም ነገር ወሃቦ ኪዳነ ምሕረት ለዘይጼው ውስሞ ወይ ገብር ተስካሮ እስከ አሰርቱ ሐሙሱ ትውልድ እስከ አስራ አምስት ትውልድ ድረስ ስሙን ለጠራ ዝክሩን ላዘከረ መታሰቢያውን ላደረገ እግዚአብሔር ቃል ኪዳን ገብቶለታል ይላል። በጻድቁ ቃል ኪዳን አገራችን ኢትዮጵያና ና ህዝባችን እግዚአብሔር ይቀረን እንዲልልን የአምላካችን እግዚአብሔር መልካም ፈቃዱ ይሆንልን። ከዚህ በኋላ ይላል ብዙ ባህታውያን በተገኙበት መጋቢት አምስት ቀን በዕለተ እሑድ በተወለደ በአምስት መቶ ስልሳ ሁለት ዓመቱ መጋቢት አምስት ቀን አርፏል። ወግሩማን መላእክት ሱራፌል ወኪሩቤል ሱራፌንና ኪሩቤል የተባሉ ግሩማን መላእክት ወረዱ የሚትቀበሉ በብሄል ገብረ መንፈስ ቅዱስ ገብረ መንፈስ ቅዱስን ሊቀበሉ ከሰማይ ወደ ገብረ መንፈስ ቅዱስ ወረዱ ይላል። የገብረ መንፈስ ቅዱስን ነፍስ ከፍ አድርገው በምስጋና ይዘው ወደ እግዚአብሔር ወአብ ወደ ኢየሩሳሌም ሰማያዊት ወደ ኢየሩሳሌም ሰማያዊት አስገቡት ይላል። አዎ የጻድቁ አማላጅነት በሕይወታችን እንዳይለይ የእግዚአብሔር አምላካችን መልካም ፈቃድ ይሁንልን። መጋቢት አምስት ቀን በየዓመቱ የሚከበረው የጻድቁ አቡነ ገብረ መንፈስ ቅዱስ የእረፍት ቀናቸው ነውና ጻድቁን ስናስብ ኢትዮጵያና ግብፅን ያማለዱ ጻድቁን ስናስብ አዎ ግብፅ ላይ ኖረው ለኢትዮጵያ አማላጁ ነው የተላኩ። ይልቁንም ደግሞ ዝቋላ ተራራ ላይ ውሃ ውስጥ ገብተው መቶ ዘመን የኢትዮጵያን ሕዝብ ካልማርክልኝ ዓለምን ካልማርክልኝ አልወጣም ብለው የጸለዩ በምድረ ከብድ ደግሞ ጸልየው ሰይጣንን ያሳፈሩ ሰላሳ ዘመን በራሳቸው የጸለዩ የጸሎታቸውን ውጤት ቃልኪዳናቸው ዝክርህን ለዘከረ፣ ስምህን ለጠራ ዘጸዋ ስመከ ስምክን የጠራ ወገብረ ተስካረከ ተስካርክን ያደረገ መታሰቢያን ያደረከ ያስታረቀ በስምህ ብዙ ነገር ያደረገ እስከ 15 ትውልድ ምርልሃለሁ ተብሏልና አምላከ ገብረ መንፈስ ቅዱስ ሀገራችን ሰላም ያድርግልን። አነሳስቶር አስጀምረን አስጀምሮ አስፈጸመን። ለአምላካችን ክብር ምስጋና ይድረሰው። እንግዲህ ገብረ መንፈስ ቅዱስ ሚዲያ ነው። በየጊዜውና በየሰዓቱ የሚተላለፉ መልእክቶችን እንከታተል። ሰብስክራይብ ላይክና ሸር አድርጉ። በዕለቱ ደግሞ በክብረ በዓሉ ሰፋ ባለመልኩ እንማማራለን። ዛሬ ላይ ግን በዋይ ዜማው ይህንን እንግዲህ የገብረ መንፈስ ቅዱስ ከረዥሙ በአጭሩ ከሰፊው ደግሞ ጠበብ ባለመልኩ ታሪኩን ተመልክተናልና አምላከ ገብረ መንፈስ ቅዱስ ሁላችንንም እንዲባርከንና እንዲጠብቀን መልካም ፈቃዱ ይሁንልን።